ሁላችንም እዚህ ምድር ላይ ስንኖር አስመሳይነን።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 አብረሽዬ በጣም ከባድ መልእክት አስተላልፉልናል። ሁላችንም እዚህ ምድር ላይ ስንኖር አስመሳዮች ነን። ወደ ራሳችን ወደ ራሳችሁ ወደ ራሳችሁ ነው ያለው። እንግዲህ ወደ ራሳችን ዘይም ወደ ራሳችሁ ተመልሳችሁ፣ እኔ ማን ነኝ፣ እኔ ማን ነኝ ለማለት ሞክሩ ብሏል። እንግዲህ ትክክል። አብረሽዬ በአሁን ሰዓት እኮ የጠፋው እኔ ማን ነኝ የሚል ሰው ነው የጠፋው እንጂ፣ እኔማ ፍጹም ነኝ፣ እኔ ጨዋ ነኝ፣ እኔ በቃ እንዴት ብዬ ድንገር አብርሽ፣ እንደዛ የሚል እኮ ነው የሞላው። የራሱ ጥፋት የራሱ ጉድለት አይታወቀውም እኮ አብርሽዬ። የእውነት እውነት አብርሽዬ፣ ያው ነገሩን ካነሳኸው እኛም ብቻ ሳንሆን ያው አንተም ያው ነክ ጉድለትህን እኔ ማን ነኝ ብለህ ማወቅ አለብህ። እኔም እንደዛው ሌሎችም እንደዛው ማለት ነው። እና እስኪ ቆይ ዛሬ እንግዲህ ፖስት ተደርጓል። ከሄርሜላ ጋር ቆንጆ ፎቶ ነው የበሰታችሁት። ያምራል፣ ያምራል፣ ያምራል። በጣም ነው የሚያምረው ፎቷቸው። በነገራችን ላይ በዚህ አጋጣሚ ሄርሜላ ምንም የሚወጣላት ልጅ አይደለችም። ቀሽት ናት፣ ቆንጅዬ ናት። ቆንጆ አቋም አላት፣ ቆንጆ ቅርጽ አላት። ስማርት ናት፣ አነጋገር ትችላለች። ልክ እንደ ሩታዬ ማለት ነው። እንደ ሩታዬ በጣም ጎበዝ ናት። በነገራችን ምንም የሚያንሳት ልጅ አይደለችም እና አብርሽዬ ዛሬ እንግዲህ ወገዋን ቅፍ ቅፍ ቅፍ አድርጎ ክረምት አይደለ ይሙቀን በማለት እንግዲህ ይሙቀኝ ይሙቀኝ በማለት እንግዲህ እየደጋገመው ይገኛል ይገኛል። አብርሽዬ ወይ አብርሽ ቀጠልክበት እኮ አንተማ አብረደው ተው ምናምን ስትባል እንግዲህ ነገሩን እየቀጠልክበት ነው የመጣኸውና፣ እኔ ማነኝ እንበል ብለሃል። ደግሞ እኔ ማነኝ ዛሬም እኔ ማነኝ ይላለሁ፣ ነገም እኔ ማነኝ ይላለሁ። አብርሽዬ ለማንኛውም ትናንትና ከእሩታዬ ጋር ተገናኝቶ ነበረና፣ እንግዲህ እስከምትወልጂ ከጎንሽ ልሆን እሩታዬ፣ እባክሽን ይቅርታ አድርጊልኝ ብሎ እንግዲህ ለምኗት ነበረ። ታየም እንግዲህ አይ እንደዚሁ ይሻላል፣ እንደዚሁ ይሻለናል። አብርሽዬ ውዴ አባቴ ነው አባቴ እንደዚህ አባቴ ነው የምትለው። በነገራቸው የማታውቅ ካላችሁ ወቁ። ቤት ቤት አባቴ ነው የሚባባሉት። አሁን ስለተጣሉ ነው እንጂ፣ ደግሞ ይባባላሉ አባቴ። እሱ ደግሞ እማ ነው የሚላት ማለት ነው፣ እማ እርታዬ እስክትወልጅ ባብረሽ ልሆን ከጎንሽ ልሆን እያለ ነበረ እና ሩታዬ ደግሞ በፍጹም እኔ ጀግና ሴት ነኝ ክሱን ጀምሬያለሁ የጀመርኩትን ክስ ደግሞ ከግብ ማድረስ አለብኝ በማለት እንግዲህ ነገር ግን ተራርቀንም ቢሆን መጠያየቅ እንችላለን። ችግር የለም በፈለክበት ሰዓት መምጣት እንችላለን ምናምን ብለዋል። እናንተ በደንብ አይገባችሁም ግን እኔ ገብቶኛል። አባባላቸው ምናምን እና ያው ተቃቅፈው ሲለያዩም ቻው ተባብለው ምናምን እርታ እየሄደች አብርሽም ክፍት ብሎት ነበረና፣ ለማንኛውም ያው ጥሩ ነው አሪፍ ነው ችግር የለውም። አብርሻው ከጎንዋ ነክ አሁንም ቢሆን እኔ ማነኝ የሚለውን እኔ ማነኝ እኔ ማነኝ በልሽ እና፣ ወይኔ አብርሽ ወይ አብርሽ፣ አንተ የዋነ የዋህነት እኮ አለበት። በነገራችን ላይ አብርሽ የዋህነት አለበት። በጣም ደግ ነው። እኔ ማነኝ ማለት ያበዛል እና አትስደቡት። ደግሞ ቁም ነገር ማለት ሳትስ አትስደቡት። አብርሽዬን በሩታም በኩል ሆናችሁ አንዳንድ ልጆች አላችሁ በአብርሽ በኩል ሆናችሁ እሷን የምትሳደቡና፣ አትሳደቡ። ስድብ ጥሩ አይደለም። ስድብ የሴጣን ነው። ሄር ሚላንም አትስደቧት። እኔ ማነኝ እያለን እንለፍ እንለፍ ማለት ነው። ወይ ዘንድሮ መኪናዋ ግን ተረፈች እናንተ እንደ በመኪናዋም ቪዲዮ አልሰራሁም። በትናንትናውም እርተና አብርሽ ተገናኝተው አቤል አቤል አንተ ሾካካ ማለት ነው። እኔ እኮ የአቤላ መንሸዋ ያስቀኛል ቤተሰብ አቤል ሾካካ ነገር ነው። በነገራችን ላይ የጓደኛ ሾካካ አቤል እኔ ማነኝ ብለ እስኪያስብ ምንድን ነው ከዚህ በኋላ ሁላችሁም እኔ ማነኝ በሉ። ወይ እንደው በስንቱ እንሳቅ፣ በስንቱ ጨጓራችን ይላጥ ይተሳል? ወይ ጉድ። እና ለማንኛውም ውዶች፣ የማሮች ፍቅሮች፣ ምን መሰላችሁ ነገሩ ዛሬ አሁን ገብታችሁ ኮሜንት ላይ ብዙ ነገር እያላችሁ ነው። ሴት ልጅ በዚህ ልክ ደግሞ አይሰደብም። እውነት አይሰደብም። ሴት ልጅ በዚህ ልክ አይሰደብም። ሄርሜላ ስራ ነው እየሰራች ያለችው፣ ስራ ነው። ከካሜራ ጀርባ ነገሩ ሁሉ ሌላ ነገር ነው። እናንተ እንደምታስቡት አይደለም። እኔ ማነኝ በሉ፣ በቃ ይሄ ሊገባችሁ ይገባል። ቁም ነገር ማለት ነው። እራሳችሁን እዩ፣ እኔ ማነኝ በሉ። እኔ ስራ እየሰራሁ ነው ነው ያለው አብርሽ በነገራችን ላይ እና ሄርሜላ ጨዋ ልጅ ናት። በነገራችን ላይ በትክክለኛ ማንነቷ ብትሄዱ ጨዋ ጨዋ ያሳደጋት የጨዋ ልጅ ምን የመሰለ የሚወዳት የሚያከብራት የሚያፈቅራት ቦይፍሬንድ አላት፣ ቦይፍሬንድ አላት እና ምን የመሰለ መለ ነው የሚያምር። እና ይሄ ስራ እየሰራች ነው ያለችው። በቃ ስራ እየሰራች ነው። በዚህ ልክ እንዴት ትወርዳለች? ስራስ ቢሆን ለምትሉት እሱን እንግዲህ ብዙ ልጆች አሉ የሚጠየቁ ልጆች እንጠይቅ ከተባለ ማለት ነው እንጠይቃቸው ከተባለ ሁሉም ተጠያቂ ነው ሁሉም ወርዶ ነው የሚሰራው ማንም ሞቶ እየሰራ አደለም ያለው ማንም ጥሩ ነገር እየሰራ አይደለም ሁሉም ወርዶ ነው ሁሉም ራሱን ዝቅ አድርጎ ነው እየሰራ ያሉ ለምን ብር ለማግኘት በእርግጥ እኔም የምደግፈው ከመስረቅ ሰውን ከመግደል ገሎ ብር ይገኛል እንዴ? እያገኙ ኮነ ያሉት ሰርቀው ብር ያገኙ አይደል እንዴ? እንደዚያ ከማድረግ እንደዚህ ቢሰሩ ጥሩ ነው ብዬ ነው ማስበው። እና ይሄ እርሜላን የምትሳደቡ ልጆች ግን እውነት ስድ ብታቆሙ ከቻላችሁ፣ ይህንን ነገር አቆሙት። ደስ አይልም። ልጆቻችን፣ ልጅ ያላችሁ ሰዎች ልጆቻችን ከእናንተ ምን ይማሩ? አሁን ለምሳሌ በጣም የሚወዷቸው ህጻን ህጻን ልጆች ካሉ ይሄንን ቪዲዮ መከታተል የለባቸውም። እንደዛ እንደዛ በማለት ብትመክሯቸው ምናምን መልካም ነው ብዬ አስባለሁ። ሁሉም አንድ ናቸው። በነገራችን አንድ ላይ ተያይዘው በአንድነት ነው እየሰሩ ያሉት ማለት ነው። እና ስለዚህ በቃ እኔ ማነኝ እንበል ማለት ነው ስለሰዎች ሰዎች ባንቀስር ጣታችንን። መልካም ነው መልካም ነው እና እንደዛ ነው በቃ። አብርሽ ዛሬ ቁልጭ አድርጎ ነው የተናገረው። ጠብቋቸው ደግሞ እንግዲህ ዛሬ አምሮባቸዋል፣ ተውበዋል፣ ዘንጠዋል። ሄርሜላ በጣም ነው የምወድሽ በነገራችን ላይ ሚስትየው ዘና ፈታ የምታደርጊ ልጅ ነሽ ውብ ነሽ በቃ እኔ በጣም ነው የምወዳት ሄርሜላ ትመቸኛለሽ አይተሰርተሽ የደራ ልጅ አይተውለሽ የመልጅ ባንባሽ ውበሻለምሮ